ከዚህ በኋላ አንድ ቃል ብቶች አጋጭሻለሁ። አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነገ እኮ ደይቆች አልፎታል። አ አባዬ እየመጣ ነው፣ አረ ደርሷል። እዚህ ጋር እያምርሽ ነው። ብሮ ሰላምታዬ በያላችሁበት መጨረሻው ያልታወቀው የአደይ ይሆት አሁንም እንደቀጠለ ነው። ራሷን ለማረጋጋት ወደ እናቷ በሄደችበት አደይ አሁንም አባቷ እያሳደዳት ይገኛል። ለአደይ ይሆት የለኝም ያለው ዴብ ጎዳናውን ጀምሮ መዳረሻውን ከአደይ ለማድረግ እየገሰገሰ ይገኛል። ሰላምታዬ በያላችሁበት የዓለም ዳርቻ ሁሉ ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ ባክሮት ጠይቃለሁ። ሰራተኛዋ አደይ ክፍል 60 ዋና ዋናዎቹና የቀጠለ አደይን በመጠበቅ ገቢ ላስገኙ የነበሩት ሰዎች ባልታሰበ መጠጥ የተሰራውን ሴራ እንዲከሽፍ ተደርጓል። ለዚህም ባለጉዳዮቹ ተጸጽተዋል። ይህ ወደ ገጠር ከሄደች በኋላ ዴብ ራሱን ማረጋጋት ስላቃተው ወደ ነደመቀ ባመራ ሰዓት፣ እባካችሁ የአደይን ቤት እናንተ ናችሁ የምታውቁ፣ ወደ እሷ እንድትወስዱኝ እማጸናችኋለሁ ሲል ይጠይቃል። ደመቀ አደይ ተመልሳ የምትመጣው ምን አዲስ ነገር ተገንቶ ነው በማለት ዴብን ይጠይቀዋል። ዴብም ሁላችንም ስላስቀየምናት ይቅርታ ልጠይቃት ነው ያ

ደሞና ኦልን ቸዋ አላልኩትም፣ እያለች ወሬዋን ቀጥላለች። ዴብም አረባክሽን ባኬሽን አይደለም የምንሄደው ሰው ፍለጋ ነው ተቀጤ እንደው ቀጥ ይላታል። ረሃኔ እናቷንና እህቷን አምሯቸው የተጨናነቀውን ለማፍታታት እሷ ቁማ ትደንስላቸዋለች። በመሃል አሸናፊ መጣና አደይ አባትሽ እነ ጫኔ እዚህ መምጣሽን ስለነገሩት እሱም መምጣቱ አይቀርም መኪና ስላጣ ነው እንጂ። ስለዚህ በፍጥነት ከዚህ መውጣት አለብሽ በማለት ያስጠነቅቃታል። ዴ ቤተሰቦች በመደናገጥ እሷን ከቦታው ለማሸሽም ይሞክራሉ። ራሳችሁን ጠብቁ፣ ይሄ አባትሽ መቼ እንደሚያርፍ አላውቅም እባክሽ እያለች ልታጽናናት ትሞክራለች። ሌላ በኩል አምባ ገንኗ ቤዛ ሰራተኛን እንደ ሰው የማታየው በሰራተኛ ምትክ ተቀምጣ ቡና እያፈላች ነው። ባርኮትና የባርኮት እናት ቡናውን ለመጠጣት ሶፋ ላይ ተቀምጠው በነበረበት ሰዓት እኔ ምልሽ ቤዛ አደይ የምትባልሽ ታቂ ነበር እንዴ? አራላውቃትም ምን ነው ምን አይነት ልጅ መሰለችሽ! ቅልጥፍናዋ፣ ስራዋ እያለች የአደይን ዝና ታወራላታለች። እነን የሰማሽ ቤዛ እጅጉን ተናድዳለች። ከመቀመጫዋን ብድግ ስትል የት ልትሄጂ ነው? የማይጣፍጠው ቡናሽን ጨርሽው እንጂ ትላታለች። ስራ ባትችም እንደ ሰራተኛ ልበሽ፣ ጸጉርሽንም ሸፍኘው፣ ትናንትና የበላሁት ምግብ አሁን ድረስ ባዝሊን ባዝሊን ይለኛል፣ ጥፍርሽንም ቁረጭ እያለች የማስተካከል ያለባትን ነገር እንድታስተካከል ለቀማ አድርጋ እየነገረቻት ነው። የቤዛ ሁኔታ የባርኮትንና ስላናደዳት፣ ምን አይነት ሰራተኛ ነው ያመጣችሁብኝ በማለት በምሬት ተነስታም ትሄዳለች። አየህ አይደል እናትህ የምታደርገኝ ነው፣ ይሄ ሁሉ ያንተ ውጤት ነው። ምን እያወሩ እያለ ፍቅር በተረዋ ትመጣና፣ አንቺ ምን አድርገሻት ነው እናቴን ያስኮረፍሻት በማለት ነገሯን ጀምራለች። የማያልቀው ጭቅጭቅና ንትርክ አሁንም እንደቀጠለ ነው። ቤዛ ለምንን የምልሽ አሰሚም እኔ ወደ እናት ሊሄድ እና እናሽንም ላገኛቸው፣ በዘው ወንድምሽንም ላገኘው ከዛ በኋላ ነገሮችን እናስተካክልና አብረን እንቀጥላለን፣ እዚህ የቤት ሰራተኛ መሆን ይሻልሻል እንደያለ እያለ ነገሮችን ወጋ ወጋ ማድረግ ጀምሯል። ከስንት ወጣ ገባ በኋላ ባርኮትና ቤዛ ተስማምተዋለኝ። ሊያቅፋት ሲሞክር እናቱ ትመጣና ቡናሽን ትተሽ ከሱ ጋር ትተቃቀፍ ያለሽ በማለት ነገሯን ጀምራለች። ባርኮትም እንደዛ ማለትን አይደለም ቤተሰቦቿ ናፍቀዋት ስለነበር ለአጽናናት ነው ይላታል። ለወንዴ ልጄ የእኔ ልጆች እኮ ነይ እንጂ ናፍቀሽኛል ብለው ምን አቀፍቃት ያለችው ሴትዮ እሷ ራሷ አቅፋታለች። እናቴ አንቺን የመሰለ ጠንካራ እናት ስለሰጠኝ አመሰግናለሁ። ከዚህ በኋላ ነይ ሳይሆን ናፍቀሽኛ ልልሻለሁ በማለት ሊያረጋጋት ይሞክራል። ይልናለልኝ ወደ አደይ አባት በመደወል ሃሎ፣ ጋሼ አዘዙን እንዴ? ያንተን ትእዛዝ እኮ እየጠበቅን ነው በማለት በሚያምረው ድምፃቸው ያወራሉ። የአባትም ቀጥለው ትእዛዛቸው እንዲጸድቅና እንዲተገበር አስጠንቅቀው ተናግረዋል። ልጅቷ ትሂድና ከእናንተ ራስ አልወርድም በማለት ማስጠንቀቂያ ወርዶባቸው ለና ሊሊ መንገድ ላይ ወደ እናዴ ቤት እየሄዱ የነበረ ሲሆን ባርኮት ያገኛቸውና ምነው ጠፋችሁ እያለ ይጠይቃቸዋል። ኤላም ሊሊኮ ስትመጣ የነበረው አደይ ስለነበረች ነው። አሁን ማንን ብላ ትመጣለች? ለነገሩ ምን አዲስ ነገር አለ? እያለ ይጠይቀዋል። እሱም እናቱ እንደመጣችና ዴቭ አደይን ፍለጋ እንደሄደ ቤዛ በቤት ሰራተኝነት ተቀጥራ እንደሆነ ሁሉን ነገር ይነግራቸዋል። ነን የሰማች ሊሊ እጅጉን ስቃለች። ቤዛ ሰራተኛ ሆነች እረ፣ ደስ ይላል እያለች ለመቀለድ ሞክራለች። ብርሃኔና አሸናፊ አደይን ለማስመለጥ በሚሮጡበት ጊዜ ብርሃኔ አልቻለችምና ወርቃ ወደ ኋላ ቀርታለች። ነጫኔም ከኋላ ከኋላቸው ሲከተሏቸው ስለነበር ብርሃኔን እህትሼታለች እቤት መታ ነበረ አንለቅሽም አምጪ እያሉ ሊጨቀጭቋት እየሞከሩ ነው። ብርሃኔም ጥሩ ፊት አላሳየቻቸውም። የለችም፣ ዘወር በሩልኝ። ከመንገድ መንገድ የት ላለች አለልኝ። ከኋላ መታ ያደርጋታል በጥፊ ልታከናንበውም ትሞክራለች። እየተጨቃጨቁ በነበረበት ሰዓት አሸናፊ ወደ እሷ ያመራና ማንም ሰው እሷን እንዲናገራት አልፈልግም በማለት አካኪ ዘራፍ ብሏል። የምሰራው ሥራ እጅጉን አምሮባታልና ሳሎኑን እየጠረገች ነው። እነ ኤላ በመሀል ይመጡና በጣም ያሳዝናል ሊም ለምን ያሳዝናል? እኛ ስንሰራበት የነበረው ስራ አይደል እንዴ ኩት እናት ቤዛ እያለች ትመጣለች። ምን አይነት ሰውነሽ? ሰው ተቀምጦ ቤት ጠርጊያለች። በጣም ያሰሪዋን ትእዛዝ ለማክበር እሺ ከሆነማ ብላ መጥረጊዋን ይዛ ልትወጣ ስትሞክር፣ አሁንማ ጀምረሸዋል ጨርሾው ትላታለች። እናት ከመደቡ ላይ ገደም ብላለች። በተደጋጋሚ በሩ ይቆረቆርና ወደ ውስጥም ይዘልቃሉ። ጫን የናለንልኝ ነበሩ የብርሃን ኔ እናት የታለች አደይ? ወደዚህ ስዘልቅ እኮ እሱም እኔም አይተናታል። ይሄ ውሸት አያዛልቅም። የአደይ እናት እውነቱን ይንገሩን። እኛ ከየትም ብለን ከማምጣታችን በፊት እርስዎ ቢነግሩን ይሻላል። እሷ ለምን የራሷን ኑሮ አትኖርም? እናንተስ ለምን የራሳችሁን ኑሮ አትኖርም? እንደዚህ የሚባል ነገር የለም። የራሳችሁን ኑሮ ኑሮ የራሷን ኑሮ ትኑር። ብቻ ያለችበትን ነገር ቡና ልታፈላ ወደ ኪችን በሄደችበት አጋጣሚ ቤዛም ወጡን እየሰራሽ ማሽቃበጡን ተከነሽበታል። ይኸውልሽ ቤዛ፣ ለአንቺ ሁሉም ነገር ያምርብሻል። እኔ ላይ የሆነ ነገር ለማለት ነው አይደለ? ኤላን ይዘሽው የመጣሽው ዛም ጊዜያዊ እንደሆነና ሰራተኛ ሆና እንደማትቀጥል አስረግጣ ለሊሊት ነግራታለች። ይኸውልሽ እኛም እኮ ከእናት አባታችን ቤት ስንኖር እንዳንች ነበር። አሁን ግን ራስን ችለሻልና ስሬ አደይና ብርሃኔ እነ ጫኔን ለማምለጥ ዳገት ላይ ተቀምጠዋል። ችግርና ፈተናሽ በዛ አደል እህቴ? ማረስ ሳይሆን ማመስገን ይሻላል። ይሄ ቀን አልፎ የዛኔ ብለን እናወራው እንችላለን። አንችና አለልኝ ምንድን ነው ግንኙነታችሁ? እያለች ትጠይቃታለች። አለልኝም ለእናቷ ሽምግልና ልኮ እንደነበር እና እናቷ አይሆንም ብላ እንደመለሰችው እንዲሁም ደግሞ ሊጠልፋት እንዳሰበ እንዳልተሳካለት ሁሉንም ነገር ለአደይ ትነግራታለች። አሸናፊ ባይኖር እኔና እናቴ ሰው አንሆንም ነበር፣ ያም እየመጣ ይደፍረናል። አባት እንደሌለኝ ባዳነት ይሰማኛል እያለች ታወራለች። እኔም እኛ አባት የለንም፣ ከአባታችን ጋር ከተለያየን ቆይተናል። ለምለም የሙያ ልምድ ስላላት ለባርኮት እናት ቆንጆ አድርጋ ቡና አፍልታላታለች። ተባረኪ ልጄ ቡና ሽም ይጣፍጣል አቀማመጥ ሽም ስርዓት አለው በማለት ትመልስላታል። ም ቤዛም ጥሩ ልጅ ናት እስከምትለምድ ነው እንጂ ይላታል። ምን ነው ከዚህ በፊት ታውቆት ነበር እንዴ? እሷም ቅድም አንተን አስታወቀችኝ፣ ምን ጉር ነው እያለች በግርምት ትናገራለች። እና ብርሃን ከተደበቁበት አሸናፊ ኑ በሉ ሰዎቹ ሄደዋል ብሎ ወደ ቤት ያመጣቸዋል። ልኝና ጫኔ እጅጉን ተጨንቀዋል። አደይ ስላመለጠቻቸው ሚሉት ነገር ጠፍቷቸዋል። በየሰፈሩና በየጓዳው ብንፈልጋት አጣናት ወደ ከተማ ሄደች ካልነውማ ይገለናል በማለት ሚስጥራቸውን በሆዳቸው ይዘዋል። ከአደይ አባት ጋር ተገናኝተዋል። የታለች ልጄ አምጡ እያሉ ያስጨንቃቸዋል። እነሱም እንደፈለጓትና እንዳጧት ቢነግሩትም እና ጠፋች ነው የምትሉኝ በማለት ጫኔን በጥፊ ያከናንበዋል። ምም ቢሆን ከገባችበት ገብታችሁ አምጧት፣ እሰሯትና አስቀምጧት ብያችሁ አልነበረም እንዴ? ያናዴብ አደይን ለመፈለግ ጎዳናውን አቋርጠው ፀሐይና ብርድ እየተፈራረቀባቸው ይገኛል። በመሃልም ደክሟቸዋል። የተሰጣትን የስራ ኃላፊነት ቀን ተቀን እያከናወነች ትገኛለች። በጧትም ወደ ፍቅር በማምራት ተነሽ ቤቱን መጥረግ አለብኝ አልጋውንም ማንጠፋ አለብኝ፣ ካለዚያ ግን አላይሽ ላይ ነው የማነጥፈው እያለች እንድትነሳ ታደርጋታለች። አባት ከጫኔና ካለልኝ ጋር አደይ አለመኖሯን ሲያውቅ ወደ ቤትም ያመራና ባለቤቱን ያፋጥጣል። አምጫት የት ጣልሻት? አሸናፊም በቦታው ስለነበረ እጅጉን ደንግጠዋል። መሸሸጊያም አተዋል። ተንደርድራ በጓሮ በኩል ልትሸሸግ ብትሞክርም ግን በቀዳዳው ጭላንጭል ለማየት ሞክረራና ችግር የማያጣት አደይ በቀጣይ ክፍልስ ምን ይሆናል ብላችሁ ታስባላችሁ? እውነት አይቷት ይዛት ይሆን? እስታመልጥ ይሆን? ዴብና ልዲያስ ወደ አደይ ያመሩ ይሆን ይደርሱ ይሆን ወይ ሳይደርሱ ይሆን፣ የሚለውን በቀጣይ ክፍል ይዘንላችሁ ስለምንቀርብ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። ባይ ባይ ውድ ቤተሰብ።